አይደለም እንደዚህ ድራማ መስራት አይጠበቅብንም ብዬ ነው። ጎበዝ እየጠበቀችው አይደለም ችላለ ትችላለን። ምንድን ነው የተፈጠረው? ምንም አልተፈጠረም፣ ሰላም ነው። በቃ እኔ እስከማውቀው ድረስ ሴት ጓደኛ አለው ያወራማ። ስለዚህ እኔ ሆን እንድጓደኛለን ጓደኛ ነው አልለቅ። ይቅርታ እንድጠይቀኝ የምፈልገው እኔ አትፍጥህብኛል ይቅርታ በለኝ እንድንባባል የምፈልገው እሷ ጋር ካልደረስክ ነው። ገብቷል። ለምሳሌ ማሂጋ አታገኛት፣ ማሂጋ አትምጣ። እንደዛ ከሆነ ይቅርታ አንባባልም። እዛው አንቺ ማግኘት የለበትም ነው። እሷን ካላገኘህ እኔን ይቅርታ መጠየቅ አይጠበቅብህም። እያወሩ ያሉት አማርኛ ከዚህ በላይ ስጦታ አነሳብኝ። አበባ ግን ቀይ መሆኑ ቀይ አበባ መሆኑ ኖርማል ነው ኖርማል ነው። ኢትስ ኦኬ ነባዬ ምንም እንዳያሳስብሽ። ዋናው አመለካከትሽ፣ አቀባበልሽ ነው። ልክ ከጓደኛ እንደመጣልሽ አድርግሽ ከወሰድሽው ትቀበዋለሽ ወይ ደግሞ ከጮኛ ከፍቅረኛ ለፍቅረኛ የሚሰጥ ነው ብለሽ ካሳመንሹ ራስሽ ነው። እንደዛ ሊሆን ይችላል እንጂ አበባ አበባ ነው። ቀይ ሆነ ነጭ ሆነ ጥቁር ሆነ ቢጫ ሆነ ምንም ማለት አይደለም እንዴ። እዚህ ጋ ቀይ አበባ ምናምን ለፍቅረኛ ወይ ደግሞ ለጮኛ ወይ ደግሞ ለሚስት ብቻ የሚሰጥ አይደለም። ሴቶችም ከሆነው ሴት ጓደኞቻቸውን የሆነ ቦታ ምናምን ሲቀበሉ ቀይ አበባ ይዛሉ እንዴ። ቀይ አበባ የሚጠላ ሰው አለ? የግድ ከፍቅረኛ የግድ ከጮኛ መምጣት አለበት እንዴ? ከማረንስ፣ መስጠት ከማረን፣ መቀበል ከማረን ምንም ማለት አይደለም። ዋናው ራስን ማሳመን ነው። እና ደግሞ ያማረንን ነገር እንደዚህ አይነት ሸም ነገር ልንገድበው አይቻልም። ሐሰን ዛሬ ማይን ጥሏት መሄዱ ላሙ ጥሎላት እየሄደ ነው ጥሎላት እየሄደ ነው። እና ግራ አጋብቶኛል። አሰላሙ አለይኩም ወራህመቱላ ወበረካቱ ሰላም እንዴት ናችሁ ወደ ቤተሰቦቼ ነው ያለው ዛሬ እንግዲህ አህሙ ማሂና ሀሰንን አግኝቷቸው ያው ይቅርታም ለመጠየቅ ከነሱም ህይወት ለመውጣት ና እነሱን ለማስታረቅ ነበረ ሁለታቸውንም ያገኛቸው የነበረው ያው ትናንት የተፈጠረውን ነገር አይታቸዋል ሀሰን አህሙን ቀጥሮት ነበረ አህሙና ማሂ ደግሞ ተቀጣጥረው ነበር ና በዛ መካከል ያው አለመግባባት ተፈጥሮ ነበረ። ግን አህሙና ማሂ የተቀጣጠሩት የነበረው ማሂ ያው ለአህሙ ምንም አይነት ስሜት የለኝም፣ ጀስት ከጓደኝነት ያለፈና ለዛ ነገሮችን ማስተካከል እችላለሁ፣ በራሴ ማስተካከል እችላለሁ። አህሙ ከእንደዚ አይነት አመለካከት ከእንደዚ አይነት አስተሳሰብ እንዲወጣ ፈልጋለሁና ማስረዳት ፈልጋለሁ ብላ ነበረ። እንግዲህ ሀሰንን ዘግታበት ይሄደችው ይሄዱት የነበረው እና ለዛ ደግሞ ሀሰን ቦግ ብሎ ነበር ተናዶ ነበርና፣ ቢናደድም አይፈረድበትም ትላላችሁ። ዞሮ ያው እንግዲህ አሳምናው ነገሮችን ተማምነው ነው ዛሬ ላይ ሀሰንንም ሆነ ማሂንም ይቅርታ ለመጠየቅ እና እነሱን ለማስታረቅ የመጣው የነበረው አህሙ። ግን ሀሰን ደግሞ በምላሹ ተገለበጠ፣ ተገለበጠ። መገልበጥ አልነበረበትም። እውነቴን ነው የምላችሁ። ያው እዛ ጋር እንዳያችሁት እንግዲህ ከማሂ ጋር ድጋሚ ማደርስ ከሆነ አጠገቧ አጠገቧ ማደርስ ከሆነ የማትገናኙ ከሆነ የማታወሩ ከሆነ ይቅርታ ልቀበል የምችላለሁ ይቅርታ ማደርግልህ ያለው እና ሀሳቡን ደግሞ ማሂ አልደገፈችውም፣ አልተቀበለችውም። እና እውነቷ ነው በነገራችን ላይ እንደተናገረችው ከአንተ በላይ የማውቀው ሰው የለም፣ ከአንተ በላይ የሚግባባው ሰው የለም፣ ከአንተ በላይ እኔን የሚቀርበኝም የሚያውቀኝም ሰው የለም ብላሃለች፣ እዚህ ጋ ማለት ነው። አንተ ከሌሎች ሴቶች ጋር እየተገናኘ እያወራህ እኔን እንዴት ትከለክለኛለህ? ከአሁኑ ጋር ብገናኝ ከአሁኑ ጋር ብሰራ ይሁን ነገር ብናወራ ምን ችግር አለው? እና ጓደኛዬ ነው። እኔ ደግሞ የማደርገውን ነገር አውቃለሁ እና በዚህ መንገድ ልከለክለኝ አችልም ብላ ተቃወመች ማለት ነው። እውነት አላት፣ እውነት አላት ማሂ። እንዴ ሚስትህ አደረካት እኮ ሚስት አደለች። በአንተ ቁጥጥር ስር አደለች። በአንተ ቁጥጥር ስርና ሚስት ብትሆን ኦኬ በቃ ብትቆጣም ያምርብሃል፣ ብከለክልም ያምርብሃል። ግን ገና አልሆነችም። ምናልባት ለወደፊት ልትሆን ትችላለች እንጂ አልሆነችም። ስለዚህ በእርግጥ አትናደድ እያልኩ አይደለም ወንድነህ፣ ልትናደድ ትችላለህ፣ ላትቀበለው ትችላለህ። ምክንያቱም እወዳታለሁ፣ አፍቅራታለሁ ብሎ ስለመጣ አህሙ። ግን አህሙም ቢሆን ካለ ፍላጎቷ እንደዛ ላንተ ስሜት የለኝም እያለችው መቼ ምን ሊያረግ ይችላል እንዴ? ምን አስበህ ነው? በግድ ያገባት? አይጠልፋት? ምን ሆነህ ነው? አሁንም እንደዛ አይደለስ፣ በእናኩ የለውም። ሲጀመር ወደ ማህ የሚሄደው ያው አሁን ላይ ስለከፋው ነው። መጨረሻ ላይ የምር እንዴት እንዳሳዘለኝ አሁን ስለከፋው ነው። ወደ ማህ ሄደው አቃ እሷ ጋር ስለሚያወሩ ስለሚግባቡ ምናምን ተመኛት። ባሁን ሰዓት ደግሞ እሱ በቃ ይፈልጋል፣ አጋዥ ይፈልጋል። እንደተናገረ ከሆነ በቃ ከሆነ ይሆናል መታጠናከረኝ ምትረዳኝ ሲት ፈልጋለሁ ሚስት ና ያለው ማለት ነው። ከዛም አንጻር ነው እንጂ ከክፋት አይደለም። ስለዚህ አህሙንም ተረዳው። አንተ ደግሞ ወንድ አይደለ እንዴ ተረዳው። ያምር ስለዚህ እንትና ትበል ቦግ ቦግ አትበል። ክፋት የለበትም በረግራችን ላይ ሀሰን ግንፍል ደኛ ነው እንጂ ክፋት የለበትም። ምስኪን ልጅ እኮ ነው የኔ ቀጫጫ እና ዝሮዝሮ ማሂን አይወስድብህም አህሙ አይወስድብህም። አትጨናነቅ። ግን አንተ ሌላ ሴት ካከህ ሄድክ፣ አንዴ አግኝቶ ነው እንዴ አሁን ጥላት ሄድክ ለምን ጥላ ዜጋ? አሁን ማለት አንተ ሌላ ሴት ምናምን ብታመጣ እውነቴን ነው የምልህ አህሙ ማሂን አይለቀትም፣ አይለቀትም። ስለ በቃ ይፈልጋታል። የምትፈለግ ልጅ ነች፣ ጨዋ ነች፣ ሰው አክባሪ ነች። በጣም ሰዎችን የምትረዳ አይነት ልጅ ነች። እና በቃ የሆነች የዋህ ልጅ ነች፣ ትገባዋለች። ስለዚህ እኛ ደግሞ እናጋባቸዋለን። እንቢ ካልክ ማለት ነው። ስለዚህ ያ ነገር ከመሆኑ በፊት ተመለስ፣ ተመለስ። አሁን ይቅርታ ተጠያየቁ፣ ታረቁ። ካልሆነ ግን እኛ ምን አገባን፣ እናገባቸዋለን ማሂና አህሙን። እንዴት ናችና፣ እውነት እንደምል አህሙ ብቸኝነት ሰልችቶታል ምርር ነው ያለው። ረ ወይኔ ወይኔ እንደት እንዳሳዘነኝ የምር ማለት ነው። እና በዚህ አጋጣሚ አህሙ ወይን ላይ ከልባችሁ ደ አድርግለት፣ በቃ የምር ማለት ነው። ወይን ላይ የምር በቃ በጣም አላ አደለም ምት በስራም መልክ ይሁን በትዳርም ይሁን በምንም የምትረዳው አይነት ሴት የምታከብረው አይነት ሴት አላህ እንዲውፍቀውና እንዲሰጠው ደዋው አድርግለት፣ የምር ማለት ነው። በጣም የሚያሳዝን ልጅ ነው። ከአመት በላይ ሚዳ ላይ ቆየና እስካሁን እንደዛ አይነት ሴት አጋጥሞ አታውቅም። ስለዛ ደዋው አድርግለት። ወደ አኗርና ነባ ስመጣላችሁ ይመስለኛል ሶፊ እንግዲህ አኗርና ነባን አገናኝታችኋለች ካፕል ልታደርጋቸው መሰለኝ እንዳያችሁት ማለት ነው። ያ ካፕል ማለት በነገራችን ላይ በስራ የሚተጋገዝ በስራ አብሮ የሚቀጥል በስራ የሚደጋገፍ ማለት ነው እንጂ ይሄ ወደ ትዳሩ አለም ወደ ፍቅር አለም አትወሰዱት። ወደዛ ስለምንወስደው ነው እንደዚህ ካፕል ሆኖ የመጡ ሰዎችን በስራ የሚተጋገዙ ሰዎችን ወደ ፍቅርና ወደ ትዳር ስለምንወስደው እነሱም እንደዛ አክት እያደረጉ ይመጣሉ፣ እኛም እንቀበላቸዋለን። እንጂ ካፕል ማለት በስራ የሚተጋገዝ ማለት ነው። ዝሮ ዝሮ ያው ባለፈው ነባ ብቻዋን መታ ምናምን ቪዲዮ ሰርታ ነበር፣ ካለ ወንድ ማለት ነው። እኔ እከታተላታለሁ በነገራችን ላይ እና ያ ቪዲዮ አልታየም። በጣም እና በጣም ነው የታዘብኩት። እነሱ ሳይሆኑ እኮ የተበላሸ ነው እኛ ነን፣ ወላሂ በቃ ብቻቸውን ሲመጡ በራሳቸውን ስራ ሲመጡ አናግዛቸውም፣ አናየላቸውም፣ አናበረታታቸውም፣ ኢሸራ አናደርግላቸውም፣ ወንዶቹም ሴቶቹም። ወንድ ገትተው የሚመጡት ፈልገው አይደለም፣ በነገራችን ላይ አብዛኞቹ። በእርግጥ አንዳንዶቹ ግድ የለሽ ናቸው ምናምን፣ አንዳንዶቹ ደግሞ ሳይፈልጉ ሳይፈልጉ በቃ ሴትን ገትተው ይመጣሉ፣ ሴቶቹም ደግሞ ወንድን ገትተው ይመጣሉ። ያ የሚዲያው ባህሪ የስራው ባህሪ ስለሆነ ነው። እኛ ነን እየተበላሸን ያለነው እና ዞሮ ዝሮ እንደዛ ካልሆኑ አይታይላችሁ ያንን ደግሞ ማየት ማመን ነው ይባላል። እና ዝሩ ወደ ዋና ነጥቤ ትመጣላችሁ። ነባ ከአኗር ጋር ለምን ሄደች ለምን ሰራች ለምን መጣች ምናምን ልል አይደለም አልልም። ግን ነባ ማለት ነው ዩቱብ ላይ ና ቲክታክ ላይ ሁለት አይነት ማንነት ነው ያላት ለምን አንድ አይነት አትሆንም ብዬ በጣም ብዙ ጊዜ ቪዲዮ ሰርች ይባታለሁ። ቲክታክ ላይ በጣም የተበላሸች ነች እና ዩቱብ ላይ መታ ደግሞ ጫዋጫዋሱ ትጫወታለች እና ያንን ባህረዋን አልወደድኩ ላትም ነበር እና ከዛ አንፃር ነበር ስናገራት የነበረው። ዛሬ ጭራሽ ደግሞ ይባስ ብላ ጥፍር የሚያክል የዶሮ መጫሪያ የመሰለ ጥፍር ጥፍር ቀጥላ መጣሽ። ጣት የሚያክል ማለት ነው። ምን ይሉታል እንዴ? ምን ይሉታል? ምን ያደርጋል? እኔ የቲክቶክ ማንነትሽን ይዘሽ ነይ ዩቱብ ላይ እኮ ያልኩት ንቅት በይ ነው። ንቅት በይ ነው እንጂ እንደዚህ ተገላለጪ፣ ጣት ቀጥለሽ ምናምን አርቲፊሻል ቀጥለሽ አላልኩኝ አላልኩም። እኮ አላልኩም እኮ። ምን ሆነሽ ነው? እና ወላሂ አላህን ፍሩ ወላይ ሴቶች አለ አንፈሩ እንደ አንድ እንኳ ጀግና አንድ እንኳ እንደማት በራሱ ኮንፊደንስ ያለው ዩቲዩበር እንዴት እናጣለን? ሙስሊም ሆናችሁ ሂጃብ ተቅላላችሁ ምናምን አርቲፊሻል ነገር ስትቀጥሉ አርቲፊሻል ነገር ስናይባችሁ አያምርም፣ ደስ አይልም። በተለይ ደግሞ መጀመሪያ እንዳመጣችሁ ታመጣጥ ሳትቀጥሉበት ያንን ነገር ስናያችሁ ስትቀየሩ፣ አነጋገራችሁ ይቀየራል፣ አርቲፊሻል ትቀጥላላችሁ፣ ሀረካታችሁ የተለየ ነው ምናምን ምን አለበት መጀመሪያ እንደመጣችሁት ብትቀጥሉ የምር መጀመሪያ ሰው እንደወደዳችሁ ብትቀጥሉ፣ የምር ትጠቀሙበታላችሁ። ስለዚህ ያ ማንነታችሁን ትንሽ ፈምስና ስታገኙ ምናምን ነገር በጣም ነው የምትበላሹት። ምን ልትጠቀሙ ነው? እኔ ካሁን በፊት በተደጋጋሚ እንደ ምሳሌነት ዩቲናስን ወስጅላችኋለሁ። ዩቲናስ በፊት የነበራት የሰው አቀባበልና አሁን ያላት የሰው አቀባበል አንድ አይደለም። ሂጃዋን ከገለጠች በኋላ በጣም ከተበላሸች በኋላ የምታደርገውን ነገር የሰው እርግማንም ለራሱ ማለት ነው። ወደ በጣም ወደ መጥፎ ነገር ነው የሚወስዳችሁ። እና ዞሮ በጣም ይቅርታ ውጭ ላይ ነበርኩ ወክ እያደረግኩ ማለት ፈልጌው ሳይሆን ሙቀት ነው፣ እና ወዳ ወድህ እያልኩም ስለነበረ ሪከርድ ያደረግኩ ድምፅ የመጨናነቅም የመቆራረጥም ባህሪ አለው። እዛ አፉ በሉኝ። ዝሮ እንዳጠቀላይ ነባ፣ ወደ በፊቱ ማንነትሽ ተመለሽ። የበፊቱ ማንነትሽ አምርብሻል ማለት የበፊቱ ማንነትሽ ካብ የመጣሽበት ምናምን ማንነትሽ ደስ ይላል። ግን ትንሽ ንቅት በይ፣ ንቅት ትበይ። ሚዳ ንቅት ያለን ሰው ይፈልጋል። እንደ በፊቱ ሙዝዝ እንደት እንደዛ በጣም ሙዝዝ ብለሽ ከሰራሽ መቼም አታድግም። ግን ንቅት ብለሽ ቢያስ አለባበስሽ እና ል ልኬ የበፊቱ ይሁን ገባሽ? እና ሲጀመር ደግሞ እንደዚ ነገር፣ የምትገላለጭው ነገር፣ የምትቀባቢው ነገር አያምርብሽም። ሲጀመር ፊልተር አላችሁ፣ እንደገና ደግሞ ካሜራ አላችሁ፣ ያሳምራችኋል። ማሻላ በጣም ነው የሚያሳምራችሁ። አይበቃም። በዛ ላይ ደግሞ በአድ የሆነ ነገር ቀጥላችሁ ሁለት ቀን ሶስት ቀን ታሳድሩታላችሁ። ሶላት የለም፣ አሰግዱም አይፈቀድማችም። ይህን ነገር ቀጥላችሁን ለመስገድ ዞሮ ዞሮ እንደ የጥፍርም አይነት እኮ አለው። ሲጀመር ፍሬሽነሽ የመጀመሪያሽ ነው የሚመስለኝ እና የጥፍር ለራሱ አልመረጥሽም። የጥፍርም አይነት አለው የሚያማምር የሆነ አይነት ጥፍር አለው። ባይመከርም ማለት ነው። እና አንቺ የቀጠልሽው ደግሞ ጣት የሚያክል እንደ ምን ልታደርግብን ነው? አይታችሁ ከሆነ ይሄ ጭልፊት ጭልፊት ነው፣ ምንድን ነው የሚባለው? ትልቁ ይሄ ትልቅ ነገር ለራሱ ያነሳል። ትልቅ እንስሳ ማለት ነው። ዶሮ በግ፣ ምናምን ሁሉ ያነሳል። የዛን የሚያክል ጥፍር ነው የቀጠልሽው፣ እና ልክ የዛን ጥፍር ነው የሚመስለው ሲጀመር ማለት ነው። ዝሮ ዝሮ እንደዚ አይነት በአድ የሆነ ነገር ተውት፣ ይቅርባችሁ በቃ